ይለቀቃል ያው በጥንቃቄ ስለሚሰራ ነው ትንሽ የሚዘገይባቸው እንጂ፣ ይለቀቃል። ዳቸው ሀረግ ድራማ እንግዲህ ዛሬም ስንጠብቀው ነበር፣ ግን ደግሞ ከቻላሉ ምክንያቱም እንግዲህ ያው ዛሬ ናቱ አመሻሽ ላይ እንግዲህ ላይ ቢላይ እንዲሁም በቲክቶክ መጥቶ ነበረ። ስለዚህ ለምን አልተለቀቀም በማለት እንግዲህ ተከታታይ ወይንም ደግሞ ተመልካች ጠይቆ ነበረ፣ ግን ደግሞ እንዳልቻሉ እንዲሁም ደግሞ በጥራት መቅረብ ስላለበት ነው እኛ የምንዘገየው፣ እና ይህን ቅን አንልም፣ ግን ደግሞ ስንጨርስ ወደ እናንተ ማቅረባችን እናሳውቃለን በማለት እንግዲህ ያው ተናግሯል ማለት ነው። እናቱ ሲቀጥል እንግዲህ ሁላችንም በጉጉት ስንጠብቀው ነበር። እውነት ለመናገር ሀረግ ድራማ ካለ ነገሩ ማለት ነው። ሲመጡ በቃ አንዳንዴ ሲልላቸው ተልተሎ ወዲያውኑ ወዲያውኑ ይለቃሉ። በተደጋጋሚ ለሶስት ቀን ሊለቁ ይችላሉ ማለት ነው። ዝም ካሉ ደግሞ እንደዚያው ነው። በአራት ቀን፣ በሶስት ቀን፣ በሁለት ቀን የሚለቁበት አጋጣሚዎች አሉ። ስለዚህ በጉጉት ጠብቁ በማለት እንግዲህ ተናግረዋል ማለት ነው። እንግዲህ ሀረግ ድራማ አሁን በክፍል ዘጠና ስምንት ነው የምንጠብቀው እሱም ደግሞ እጅግ በጣም በተከታታይ ማለት ነው ከአንድ ፓርት ጀምሮ በጉጉት የሚያስጠብቅ ወይንም ደግሞ እንዲሁም ደግሞ አሁን ለምንድን ነው የማትለቁት የሚሉት እንግዲህ ተከታታዮች ወይንም ደግሞ ጓግተን የምንጠብቀው ከኔም ጀምሮ እጅግ በጣም ደስ የሚል አጓጊ ድራማ ስለሆነ ነው። የሚቆሙበት ላይ ፓርት ላይ በተለይ ማለት ነው እንጥልጥል እያደርጉና ያቆሙታል። ከዛ በኋላ በቃ እስከሚመጡ እኛ መጠበቅ ነው እና እጅግ በጣም ነው አሁንም የጓጓ ነው። እንግዲህ ፓርቱ ያለቀ ሁላችንም የምናስታውሰው ይሆናል። ዳጌ ስልኩን አንስቶ እጅግ በጣም ሲያነሰው ገና ያው ፈገግ ብሎ ነበር የሚያውቀው ስልክ እና እንግዲህ የቤተሰብ ስልክ እንደሆነ የሚያሳውቅ ነው። ግን ደግሞ ከአነሰው በኋላ የሰማው ነገር እጅግ በጣም የሚያሳዝን እና የሚያስደነግጥ ነገር እንደሆነ ከሁኔታውና ከይተውም አይተን ነበር። ደንግጦ ባለበት ሰዓት እንዲሁም ደግሞ እሱ መናገር አልቻልም ነበር ብኒ ስልኩን አንስቶ ሄሎ እንዳለ የሰማው ነገርም አሁንም እሱንም አስደንግጦት ስልኩን ጥሎት ቀጥታ እንደወጣና እንዲሁም ደግሞ ገኒ ምንድነው፣ ዳጊ እባክል ልጅ ንገረኝ ምንድነው የተፈጠረው በማለት እንግዲህ ገኒም ያለች ባለበት ሰዓት ነበረ እንግዲህ ፓርቱ ያለቀው እና እጅግ በጣም የሚያጓጓ ፓርት ነው። ግን የመጨረሻው ፓርት ምን ይመስላችኋል? እስኪገምቱ ማለት ነው እኔ ጼና ቤዛ ያቀዱት እቅር ነው እንደዚህ ያደረጉት ብዬ ነው የማስበው። ሌላው እንግዲህ ደግሞ ምናልባት ኤፍራታ የሆነ ነገር ገጥሟት ይሆናል። አቤል እንግዲህ ወደ ያፌት ጋር ገብቶ ነበረ ምክንያቱም ከያፌት ቤት ነው የምኖረው። ካለዚያ ግን የማትፈቅጅልኝና ከላሴን የማታስተካከልና ልብሶችንም የማታስተካከልኝ ከሆነ እኔ ከ ፖሊስ ጋር ደውላለሁ። አንችም ደግሞ ከያፌት ጋር ትደውያፌት ያለሽ በማለት ነበረ። እንግዲህ ከአቤል ጋር ተያይዘው የነበረው ኤፍራታ ፄጋ ደውላ አቤል መቶ ነበር እንደዚህ እንደዚያ ላይ መላድርግ እጅግ በጣም ጨንቆኛል በማለት ነበረ። ከጽ ጋ ደውላ ማለት ነው። ጽም ምንም ማድረግ ትችያለሽ። እንግዲህ እሱ ከደረቀ ድረቅ ነው በቃ አይመለስም። ስለዚህ ያለውን ነገር አድርጊለት ሌላ ችግር ሳይፈጥር ። ስለዚህ አንቺም መበሳጨት የለብሽም። እርጉዝነሽ አውሌ ራሽን መንከባከብ አለብሽ በማለት እንግዲህ ለአቤል የሚኖርበት ወይንም ደግሞ እንዲሁም ክላሱን አስተካክልኝ ያላትን ነገር እንዳስተካከለችና የጣለችውንም ቦርሳ አንስታ ወደ ክላስ እንደወሰደችው ሁላችንም አይተናል። ሌላው እንግዲህ የአፌት ምን አይነት ወረቀት አስፈርሟት ይሁን እውነት የፉዬን ወንጀል ውስጥ የሚያስገባ ነገር እንዲሁም ደግሞ ናቱን የሚጥል ነገር ፊርማ አስፈርማት ይሆን፣ ወይንስ ለኤፍራታ ብሎ ሌላ ችግር ውስጥ እናቱ እንዲገባ አድርጎ ይሁን የሚለው እሱም እጅግ በጣም የወረቀቱ ጉዳይ ማለት ነው። ኤፍራታ ስራ ቦታ ከያፌት ጋይዳ የፈረመችው ነገር እጅግ በጣም ያጓጓል ማለት ነው። እና ውድ ቤተሰቦቼ ሁላችንም በጉጉት እንጠብቃለን። በያላችሁ በሰላማችሁ ይብዛልኝ። ያላችሁን ሀሳብ፣ አስተያየት ኮሚኒቲ ላይ ማስቀመጥ ትችላላችሁ። እናንተ ምን ይመስላችኋል በምን ይሆናል የደረገጡት ብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡ ሐሳባችሁ።